በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለሚያዝያ በዛቲ ዕለት ኮና ሰማዕት ቅዱሳት አንስት ሠላስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ስምንት በዚች ዕለት የከበሩ ሶስት ሴቶች በሰማዕትነት አረፉ። የሊህም ስማቸው አጋሊስ፣ ኤራኒና ሉስኒያ ነው። በተሰሎንቄ ሀገር የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። ሊም ደናግል በድንግልና በንጽህና መኖርን ወደው በአንድ ምክር ተስማሙ። ጽኑ በሆነ ገር ልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከአዲ መክስሚያኖስን በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹዎችን ዎችን ደም አፈሰሰ። ሊም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻው ተሸሸጉ። በጾምና በጸሎት በመጠመድ ሳይወጡ በዋሻው ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየሰባት ቀን ትጎበኛቸውም ነበር። የሚሻቸውንም ትሰጣቸዋለች፣ የእጅ ስራቸውን ትሸጥላቸዋለችና ከእነርሱም የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያም ቦታ ብዙ ገንዘብ ያላት መስሎታልና፣ ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አይናቁ ደናግልን ቆመው ሲጸልዩ አገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እሳቸው የተሰቀለ የኩርባ ለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ የገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፏቸው። ባልተዘዙና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያትም የሕይወትን አክሊል ተቀዳጁ። በረከታቸውም ከእኛ ጋር ለዘለዓለሙ ትኑር አሜን። ሰላም ላጋሊስ ወለ ኤራኒ በአመስቅሎ ወለ ሱንስያ ሳልሲት ስርግዋት በተደንግሎ ዘፈጸማ ይወም በዋዕየ እሳት ተቀትሎ ሰላም ሰላም ለልበ አረጊት ብሎ መፍቅደዚያ ሆንዘ የሄሊ ለታተኩሎ በዚህችም ቀን መቶ አምሳ ሰዎች በፋርስ ንጉስ እጅ በአንዲት ቀን በሰማይትነት አረፉ እርሱም ለአገሩ ቅርብ የሆነ የክርስቲያንን አገር ከከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው ፀሐይን ጨረቃንና ከዋክብትንም ያመልኩ ዘንድ አስገደዳቸው አይሆንም ባሉትም ጊዜ ራሳቸውን በሰይፍ ቁርጧቸው ዘንድ አዘዘ ራሶቻቸውንም ቆረጧቸው በመንግሥተ ሰማያትም የሕይወትን አክሊል ተቀብለው እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለክሙ ሰማዕታት አብ ወወልዱ ምእት ወሀምሳ አለ ትትፈቀዱ ዘተጼወው ክሙ ለንጉሠ ፋርስ በእዱ ወተቀተል ክሙ በሰዓት አህዱ ሶበ አበይክሙ ለፀሐይ ትስግዱ። በዚችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል አልኢሌ ቃለ ለጢሞቴዎስ አብን ተተቀደሰ መርጡለ ለኢየሱስ ክርስቶስ ከመተብለ በውስተ ኮክ መልክኡ ተስእለ አመውስተ ግብፅ እምሄሮድስ ተገድ ተድህለ እንደ አምላክ በሚሆን በአቦ ልመንስ ቅዱስም ያዝያ ዘጠኝ በዝች ቀን የከበረ ቀሲስ ዘሲማስ አረፈ። በዚችም ዕለት የአስር ወር ሕፃን የሆነ የእስድሮስ ማይበር የብሔረ ብፁዓን ጻድቃን በሰማይትነት አረፉ። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን።

በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ የማሃረነ ኢየሱስ ክርስቶስ ተአምሪው ለብፁ ወለ ቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያሉ ምስለ ኩልና ህዝበ ክርስቲያን ለዓለም አለም አሜን። ወነ በረት አህቲ ብሲት መበለት ገባሪ ተተስካሩ ለብፁ ማር ኪሮስ ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከእለታትም በአንድ ቀን በስምንት ቀን ሮሮህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀች። በሌሊትም ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህናት ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገውን ሊጥና የጋኑን ጠላ በእጃችሁ እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነቻቸው። እኒያ ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ወይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለ እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የሀገሩ ሰዎችም እስኪሰሙ ድረስ ፈጽመው ጮኹ። ከሽማግሌዎች እስከ ህጻናት የሀገሩ ሰዎችም ሰምተው ወጡ። ብጹሕ አባታችን አቡነ ኪሮስም አቡነ ኪሮስ ግን ህዝቡን ተሰወራቸው። ህዝቡንም ወንበዴዎችንም ምን ሆናችሁ፣ ወደ ቤትስ ማን አስገባችሁ አሏቸው። ወንበዴዎቹም ኃጢአትን የምንፈጽመው ባለማወቃችን ነው ብለው አመኑ። ሊጠይቋቸውም የመጡ ሰዎችም ማን ነው የገረፏችሁ አሏቸው። ወንበዴዎቹም የገረፈን ሰው አናውቀውም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ህዝቡም ወንበዴዎቹም ሁለተኛ እንደዚህ አታድርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህስ አይደለም አለ፣ ባለማወቅ የሰራ ነው። አሁንም የዛሬውን ይቅር በሉን አሏቸው። ህዝቡም ልዩ በሆነ በአቡነ ኪሮስ አምላክ እመኑ አሏቸው። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩህና ክቡር ወደ ሆነው አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነናል አምነውም ንስሐ ገቡ። እስከ ዕለተ ሞታቸው ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም አለም ባረፉ ጊዜ ወደ ህይወት ወደ ዘላለም ህይወት እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑር። የአባታችን የጻድቁ አቡነ ኪሮስ ረድኤት በረከት ይደርብን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋህዶ የንስሐ መርከብ ማህበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን